እኔ ራሱ አላልኩም። አሰላሙ አለይኩም ረሕመቱላሂ በረካቱ ውድ እና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሀምድሊላሂ። እንግዲህ በአዲስ መጥቻ ያለው ብሩኬ ቤትም ቪዲዮ ተለቋል። አብረሽና ሩታ ቤትም ቪዲዮ ተለቋል። ብሩኬ እንግዲህ ሶሲ ነው ሶሲ የምትባሉ አለች። እንግዲህ ሀይሜን ያዛን በጥፊ ምን ታመጫለሽ ብላ እንግዲህ ክርክር ላይ ናቸው። ያው ክርክር ላይ ናች። እንግዲህ ከብሩኬ ጋርም እንደትላንትናው ከሀይሚ ጋር ማለት ነው ሁሉም ነገር አብቅቷል ብሎ ነው እንግዲህ ብሩኬ ቪዲዮ ለቀቀው። ያው ድራማ ነው ድራማው ማውቂያው ደርሶ ይሆናል። እና ውዶቼ እንደዚህ ላችኋለሁ። ሀይሚ እንግዲህ እኔ በአልጋው ላይ አልተገኘሁም በቤቱ ነው የተገኘሁት እንጂ ለምን እንደሄድኩ ታውቃላችሁ፣ ታውቃለህ ብላ እንግዲህ ብሩኬ ስታስረዳ ነበር። እየተናገረችው እና የተከራከሩ ነበር። እንግዲህ በማል ነው ሶሲ ነው ሶሲ የምትባለዋ ልጅ የመጣችው። እንግዲህ ችግር የተፈጠረው ያው ከዳኒ ጋር ነው። እና አብርሽም እንትን ላይ ነው ያለው አብርሽ። ሩታ ደግሞ ደብዳቤ ላከችለት ለአብርሽ ማለት ነው። አቤላ ነው አቤላ የሚባለው ልጅ ደብዳቤ ወስዶ እንግዲህ አብሪሽ ሱንም ሊመታ አፍጥጦበታል አፍጥጦበታል። የቡታ ጅራ ድራማ እንደቀጠለ ነው። የቡታ የቡታጅራዎች አልተቻሉም፣ አልተቻሉም፣ አልተቻሉም። ረቡታጅራዎች፣ ረቡታጅራዎች እኛንም አስለምዱ እስቲ ይሄን ድራማ እኛንም አስለምዱ። እኛ ማዳብ ከሞቹ ምናወራውና ምንሰራው እያጣን ነው። አስለምዱ እንላችኋለሁ ውዶች እስቲ ላይክ አድርጉ፣ ላይክ አድርጉ፣ ላይክ ላይክ።